እና እንደምታዩት እንግዲህ ጥጃዬ እችን ትመስላለች፣ ፈረንጇ ማለት ነው፣ ፈረንጇችን ትመስላለች። እዛ ጥቁር ወጠጥ ያለ ይሄ ግን ሙክት ነው ማለት ነው፣ ሙክት ነው። እኔ ካላየ እኔን ካላየ በቃ አይበላም ማለት ነው። በቃ እኔ ጋር ነው እንትን የሚለው። እና ሳር እያበላኋቸው ነው፣ እንደምታዩት ሳር እያበላኋቸው ነው። እዛው ቤት የአካባቢ ነው። ይሄ ሚሚ እና እንደምታወት እ ወላጥዩ ማለት ነው። ይሄን ይመስላል ግዚግ ማለት ነው። ወላጥዩ ይሄን ይመስላል። እንደምታወት ፍየል ገዝቼ ለማታረፍ ማለት ነው። ለማታረፍ ፍየል ገዝቼ ነው። ጥጃይቱ የምትሸጥ ናት ለጊዜው። እንደዚህ በላልታ ምናምን የሚሸጡ ናቸው እላችኋለሁኝ። እና ትዝታ ያለባችሁ የከት ጥበቃ፣ ትዝታ ያለባችሁ እንዴት ነው እንዴት ነው ትዝታ ያለባችሁ አላችሁ። እና እኔ ይሄውላችሁ ከትዝታ ወደ ማገር ገብቻለሁ ማለት ነው። ሀገራችን አላሰላም ያደርገልን።